እንደ አሜሪካ፣ ጀርመን፣ ጣሊያን፣ ስዊዘርላንድ፣ ህንድ አየርላንድና ቻይና ያሉ ሀገራት ትልቁን ድርሻ ይዘው የሚዘውሩት የዓለም ፋርማሲዩቲካል ኢንዱስትሪ ለሌላው ዓለም ሀገራት ህልም ነው። በተለይ እንደ ኢትዮጵያና ሌሎች የአፍሪካ ሀገራት ላሉ የውጭ ምንዛሬን የሚጠይቃቸው ከፍተኛ ውጪ ያለበት ከመሆኑ በላይ ፖለቲካዊ፣ ማኅበራዊ ጫናም የሚያመጣ ነው። ኢትዮጵያም ይህንን አይነተ ብዙ ጫና ይዞ የሚመጣውን ዘርፍ ለመፍታት በርካታ እንቅስቃሴዎችን እያደረገች ነው። መድኃኒትን በራስ አቅም ማምረትና አቅርቦትን ማረጋገጥ በማለምም ለአብነት በቂሊንጦ ኢንዱስትሪ ፓርክ የሀገር ውስጥ መድኃኒት አምራች ኩባንያ ወደ ስራ አስገብታለች። በመድኃኒት ማምረት ደረጃ ሁለት ፋብሪካዎች ናቸው ግንባታቸውን አጠናቀው ያሉት። አንደኛው ወደ ስራ ገብቷል። ሁለተኛው ደግሞ ወደ ስራ ለመግባት ያው እየተንደረደረ ያለ ድርጅት ነው። ከዛ ውጪ የበሽታ መመርመሪያ የሚያመርቱ ሁለት ፋብሪካዎች ስራቸውን አጠናቀዋል። አንደኛው ገበያ ውስጥ ገብቷል። አንደኛው ደግሞ ወደ ገበያ ለመግባት እየተዘጋጀ ያለበት ነው። በቅርቡ የተመረቀ ነው። በቅርቡ ገበያ የውስጥ ይገባል ብለን እናስባለን። ከዛ ውጭ ግንባታ ተጠናቅቆ ወደ ስራ የገባው የመድኃኒት ማሸጊያዎችን የሚያመርት ፋብሪካ ነው፣ ፓኪንግ ማቴሪያልስ የሚያመርት ፋብሪካ ነው። እሱ በስራ ላይ ነው። ከዛ ውጭ ያሉት ሁሉም በሚባል ደረጃ አይዘር በግንባታ ላይ ናቸው ያሉት፣ ወይም ደግሞ ገና ግንባታ ለመጀመር በዝግጅት ላይ ነው ያሉት። ካሉን ሶፋር ወደ 28 አካባቢ አምራች ባለሀብቶች አሉ ከዛ በመድኃኒት በመድኃኒትና መሰል ነክ ጉዳዮች በመድኃኒት ፓኬጂንግ እንዲሁም የመድኃኒትን ህክምና እቃዎችን በማምረት ሂደት ላይ ያሉ አሉ። ከእነዚያ ውስጥ አራት ወይም አምስት የሚሆኑ አሁን በስራ ላይ ይገኛሉ። የተለያዩ አይነት የመድኃኒት እና የህክምና ቁሳቁሶችን በማምረት ሂደት ላይ ይገኛሉ። በቂሊንጦ ኢኮኖሚ ዞን በብዛት መድኃኒትና የመድኃኒት ነክ ጉዳዮች ወይም ምርቶችን የሚመረትበት ልዩ ኢኮኖሚ ዞን ነው ማለት እንችላለን። የመድኃኒት አምራች ኢንዱስትሪውን የትኩረት አቅጣጫ አድርጎ መሰራት ከጀመረ ጀምሮ በዘርፉ የውጭ ምንዛሬን ከማዳን ባለፈ ተኪ ምርቶችን ማግኘት የሚያስችል ሆኗል። የተለያዩ መድኃኒቶች በሀገር ውስጥም እየተመረቱ ይገኛሉ። በመድኃኒት ደረጃ የተለያዩ አይነት መድኃኒቶች መጠናቸው፣ አይነታቸው በእርግጥ ውስን ቢሆንም የአንቲባዮቲክስ ቀጥታ በባክቴሪያ የሚመጡ በሽታዎችን የሚያከሙ መድኃኒቶች፣ የስኳርና የደም ግፊት መድኃኒቶች፣ የህመም ማስታገሻዎች እንደዚህ አይነት መድኃኒቶችን ያመርታል። ከዛ ውጪ አልፎ አልፎ ለአእምሮ ህመም የሚሆን መድኃኒት ያመርታሉ። የበሽታ መመርመሪያ ኪቶች የሚያመርተው ፋብሪካ ደግሞ የእርግዝናን የጉበት ቫይረስ በሽታን እና ሌሎችን መመርመር የሚችሉ የመመርመሪያ ኪቶችን ያመርታሉ። የመድኃኒት ማሸጊያ ምርት የሚያመርተው ካርቶኖችንና ሌሎች የመሳሰሉትን ነገሮች ለመድኃኒት ግብአት የሚውሉ ጥራታቸው በመድኃኒት ግብአት ልክ የሚገለጹ የፓኪንግ ማቴሪያልስ እያመረቱ ነው የሚገኙት። በአሁኑ ሰዓት አገሪቱ በምትጠቀመው የመድኃኒት ፍጆታ እና ፍላጎት መሰረት ላይ ነው በብዛት የሚመረተው ከአንቲባዮቲክ ጀምሮ እስከ የካንሰር መድኃኒቶች፣ አፍሪካ ውስጥ የማይመረቱ መድኃኒቶች ሁሉ፣ የኤችአይቪ እና የሜላሪያ የወባ እንዲሁም ሌሎች የኦንኮሎጂ ወይም የስኳር ዲያቤቲክ የሆኑ ስኳር መድኃኒቶች እዚህ መመረት የሚያስችል አቅም ላይ ተፈጥሯል። እዛ ላይ ነው ያለ ነው። ስለዚህ ጥቅሙ ዘርፈ ብዙ ነው። ከውጭ ምንዛሪ ማስቀረትና ማዳን ባሻገር የህይወት ጉዳይ ነው። ስለዚህ ኢትዮጵያ ለዚህ የምታወጣውን ትልቅ በጀት ትልቅ ሚሊዮን ዶላሮች ውስጥ የሚያስቀር ፕሮባብሊ ከ60 እስከ 80 ፐርሰንት የሚያስቀር ነው። ስለዚህ መርታው በጣም እንደ ሀገርም ትልቅ ነው። እንደ ሴክተርም አሁን እያስመዘገብን ያለ ነው። ዘርፈ ብዙ እመልታዎች ያሳየ ነው ማለት እንችላለን። መንግስት በዘርፉ ለተሰማሩ አምራቾች ምቹ ሁኔታን እየፈጠረ ነው። በዚህም ኢትዮጵያ ከራሱ አልፋ ለውጭ ገበያ የሚውሉ መድኃኒቶችን ማምረት የሚያስችል አቅም እየፈጠረች ትገኛለች። በአብዛኛው እኛ ሀገር የሚሰጡት የፖሊሲ ማበረታቻዎች ብዙ ሀገር የሌሉ ናቸው። አፍሪካ ውስጥ በተለይም ደግሞ ከሰሃራ በታች ባሉ ሀገራት ውስጥ ኢትዮጵያ ውስጥ ያሉት የፖሊሲ ኢንሴንቲቭስ ያልተለመዱ ናቸው። ለምሳሌ ለመጀመሪያ ጊዜ አምራቾች እስከ ሰባት ዓመት የሚደርስ ኮሚትድ ዴማንድ የሚባል ውል የተገባለት ዴማንድ መሰረት ኮንትራት አስረው በዛ ውል መሰረት ለሰባት ዓመት ሰፕላይ የሚያደርጉበት የሚያቀርቡበት ድል ተፈጥሯል። ይሄ ትልቁ መሰረታዊ ጥቅሙ ምንድን ነው? ገበያ አለ ማለት ነው። ማንኛውም ኢንቨስተር አምራች ገበያ ከሌለ ወደ ገበያ ኢንቨስት የማድረግ አፕታይት አይኖረው። ኢትዮጵያ ከዚህ በኋላ ከራሷ አልፋ ለአፍሪካ ገበያ ላይ የምታቀርባቸው መድኃኒቶችን እንድታቀርብ እንድታምረት የሚያስችል አቅም ፈጥሮልናል ማለት እንችላለን። ከዚህ ጋር ተያይዞ ከዋናው የመንግስት የመድኃኒት ግዢው ወይም የሚገዛው የኢትዮጵያ መድኃኒት አቅርቦት አገልግሎት ድርጅት ወይም ኢፒኤስኤስ የምንለው ነው አብዛኛውን የሚገዛው ከውጭ ነው። አሁን ላይ ግን በሪፎርሙ መንግስት በተሰጠው የፖሊሲ ሪፎርም መሰረት 65 ፐርሰንት የሚሆነውን ከሀገር ውስጥ እንዲገዛ አድርጓል። ይሄ ትልቅ መልታ ነው።